ሰው ልጅ በያንግ እድሜው በወጣትነት አእምሮም የመቀበል እውነት አቅሙ በጣም ከፍተኛ ነው። በተለይ ደግሞ አሁን ያለው የኛ የኢትዮጵያ ትውልድ የእንግሊዝኛ ቋንቋ ችግር የለበትም። በእኛ ጊዜ እንግሊዝኛ ቋንቋ ሩቅ ነበር። ሂሳብ የሚከብደን ነበር። አሁን የመማሪያ ማስተማር እንትኑም ዘምኗል። ብዙ ትምህርት ቤቶች ተከፍተዋል። ብዙም ወጣት አለ። በቁጥሩ በየአመቱ ምን 12ኛ ክፍል የምናስፈትነው ተማሪ ብዛት በጣም ሂውጅ ነው። 12ኛ ክፍል ወደቁ ማለት ጭንቅላታቸው አይሰራም ወይ ማለት አይደለም። ያንን ፈተና ነው የወደቁት። እነዛ ሁሉ ተማሪዎች ፖተንሻል፣ እንደ ፍላጎታቸው ወደዚህ ወደ ፋይናንስ እና አካውንቲንግ ፍላጎት ካላቸው እነሱ ሁሉ ሊማሩት የሚችሉት ቤዚክ አካውንቲንግ ደረጃ ላይ የሚጀምር ካርክለም ነው ያለን ወደ ሲበጡ በጣም ይጠቅማቸዋል ብዬ አስባለሁ። በጣም ጥሩ